ሰላም ሰላም የተወዳችሁና የተከበራችሁ የአርሴናል ኢንፎፕላስ ተካቻችን፣ በዛሬ ስፖርታዊ ዜናችን ላይ ከአርሴናል የተጫዋች ዝውውር ጉዳይ ጋር በተገናኘ የተሰሙ አዳዲስ መረጃዎችን አጋራችኋለሁ። እናንተም እንደተለመደባችሁ ቪዲዮን ላይክ እያደረጋችሁ እንድጀምሩልኝ በአክብሮ ተጠይቃቸው። አንድ ሰከንድ ልስጣችሁ፣ እርግጠኛ ነኝ ቪዲዮን ላይክ ካደርጋችሁ እንደምትጀምሩ እርግጠኛ ነኝ። ከአርሴናል የተጫዋች ዝውውር ጉዳይ ጋር በተገናኘ ምን አዳዲስ መረጃዎች ወጥተዋል የሚሉትን ነገር በዛሬ ስፖርታዊ ዜናችን ላይ አጋራችኋለሁ ኑኑ ሚዱኬን በተመለከተ በዛሬ ስፖርታዊ ዜናችን ላይ የወጡ መረጃዎችን አጋራችኋለሁ ኤብሪች ኢዜን በተመለከተ ካርሲ ጋ እውቅ የሆኑ ሁለት ጋዜጠኞች መረጃ አጋርቷል በጣም ታማኝ የተባሉ ምንጮች ናቸው ይህን መረጃ አጋሩት ይህ የተገራው መረጃ ምንድን ነው የሚለውን ነገር አጋራችኋለሁ ከካች ኦፍ ሳይድ ላይ አንድ መረጃ አግኝቼ ነበረ አርቢ ሌብዚንጎች ቤንጃሚን ሲስኮን የተመለከተ መረጃ ወጥቷል እሱ መረጃ ምንድን ነው የሚለው ነገር በዛሬ ስፖርታዊ ዜናችን ላይ ጠቅለል አድርገን ታገኙታላችሁ ከእናንተ እንደተለመደባችሁ ቪዲዮችን ላይክ ማድረጋችሁን አይረሳችሁ። ቀጥታ ወደ መረጃዎች ያልፋለሁ። ማዱዌኬና አርሴናልን የሚያገናኝ መረጃ በማጋራት ስፖርታዊ ዜናዎችን እጀምራለሁ። አርሴናል ባለፉት ጥቂት ሳምንታት ውስጥ ከማዱኬ ተወካዮች ጋር በመነጋገር ላይ ነበሩ። አርሴናል እውነተኛ ፍላጎት አለው፣ ነገር ግን በግል ጥቅማ ጥቅሞች ላይ የተካሄዱ ድርድሮች እስካሁን የላቀ ደረጃ ላይ አልደረሱም። እስከዛሬ ድረስ ለተጫዋቹ ምንም አይነት ይፌው የሆነ ፕሮፖዛል አልቀረበም። ተጫዋቹም በፕሮጀክቶች ላይ ፍላጎት እንዳለው ገልጿል። ነገር ግን በቀኝ ክንፍ ላይ ከሳካ ጋር መወዳደር በተመለከተ ሀሳቡ የተጠበቀ ነው እና በተጨማሪም ተጫዋቹም በግራ ክንፍ ማለትም በላይፍት ዊንግ ፍሮንት የመጫወት ፍላጎት የለውም እና እንደው የእውነቱ ፍላጎቱ እውነተኛ እንደሆነ አንዱ ፎዚል ያወጣው መረጃ ይጠቁመናል ማለት ነው። ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ዴቪድ ወረስታና ፋብሪዞ ሮማኖም ያጋሩትን መረጃ ወደ መሀል ስፖርታዊ መረጃ ላይ አጋራችኋለሁ። ነገር ግን አንዱ ፎዚል ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኛ በተጨማሪ ያወጣውን መረጃ እንመልከት። አርሴናል ኑኑ ማዱኬ ላይ ትልቅ ፍላጎት አላቸው እናም ስለ ተጫዋቹ ሁኔታ ወኪሉን ጠይቋል። ነገር ግን እስካሁን ምንም የቀረበ ጥያቄ ወይም የተደረሰ ስምምነት አለመኖሩም ተዘግቧል። የቼልሲ አመራሮች ለተጫዋቹ ምንም አይነት ጥያቄ እንዳልተቀረበላቸው ተሰናግሯል። ማዱኬ በአርሴናል እቅድ ደስ ተሰኝቷል። ነገር ግን ከሳጋ ጋር ስለ መፎካከር ጥርጣሬ እንዳለው ይታወቃል። በተጨማሪም ተጫዋቹ በግራ ክንፍ መጫወት እንደማይፈልግ ሀንድ ኦፍ ኦዚል ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ አያይዞ ያወጣው መረጃ ይጠቁበታል። በሌላ በኩል ስናልፍ እንግዲህ ማያስክሩናን የተመለከተ መረጃ እናገኛለን እንደሚታወቀው አርሲያል የመጀመሪያ ጥያቄውን ከ19 ሚሊዮን ዩሮ በታች እንዳቀረበ የሚረሳ ጉዳይ አልነበረም ይህም እንግዲህ ለቫሌንሻዎች አጥጋቢ ሆኖ አለማግኘታቸውን ተከትሎ የገንዘቡ መጠን አርሲያል የመጀመሪያ ያቀረበውን ጥያቄ ውድቅ አድርጎታል በሁለተኛ ዙር ጥያቄ አርሲያል ምን ያህል ገንዘብ ያወጣል የሚለውን ነገር በዛሬ ስፖርታዊ መረጃችን ላይ ያጋራቸዋለሁ ማስኮሪና በአርሲያ ፕሮጀክትና በቀረበለት ደሞዝ ተማርኳል ተጫዋቹ ወዲያውኑ ጀማሪ እንደማይሆን ያውቃል ነገር ግን በአርሲያል ቤት ትልቅ ደረጃ እንደሚደርስ ያምናል ማለት ነው ለቻልሲያ ወደ 18 ሚሊዮን ዩሮ የሚያቀርብ ከሆነ ለቫለንሻ በጣም ማራኪ ይሆናል ተብሎ ይጠበቃል እና ማርሲያል 20 ሚሊዮን ዩሮ ከደረሰ ተጫዋቹ እንደሚሸጥ እየተዘገበ ይገኛል። በሌላ በኩል ስናልፍ ኢብሪች ኢዜን የተመለከተ መረጃ እናገኛለ ማለት ነው። ይህ ተጫዋች በዚህ ሳምንት ከአርሴናል ጋር በሰፊው እየተገናኘ ነበር እና አሁን ላይ በጣም ታማኝ ከምንለው ከዴቪድ ኦርስተን ዛሬ ላይ የወጣውን መረጃ ላጋራችሁ። አርሴናል ኢብሪች ኢዜን አጥቂውን ለማጠናከር አማራጮች ቀዳሚ ቦታ ላይ እንዳስቀመጠውም ተዘግቧል። ከፓላስ ጋር እስካሁን ምንም አይነት ግንኙነት የለም። አርሴናል ለኢዜው ከውል ማፍረሻው በታች ለመክፈል ይፈልጋሉ። ቶትናም ለአሁኑ ከኢዜው ዝውውር ራሱን ማግለሉን ዴቪድ ኦርስተን አጋርቱታል ማለት ነው። ተጫዋቹን በተመለከተ ቶተናሞችም ይፈልጉት ነበረ፣ ነገር ግን አሁን ላይ ራሳቸውን ከማግለላቸው ጋር በተገናኘ አርሴዋሎች የሮድሪጎን ጉዳይ አሁንም ቢሆን ከውሳኔው ጋር በተያዘ ከመዘግየት ጋር በተገናኘ የኢብሪች ኢዜን ጉዳይ ትኩረት መስጠታቸውን ከዴቪድ ኦርስተን ዘገባ ለመረዳት እንችላለን። ኢብሪች ኢዜን በተመለከተ በድጋሚ ኢዜ ባርሴያ ላይ አጥቂ ቦታ ውስጥ ከሚጧጧፉ ተጫዋች አንዱ ተደርጎ ይታሰባል። ፓላስ ጋር ግንኙነት አልተደረገም። ነገር ግን ኢዜ ባርሴያ ላይ የሚፈለግ ተጫዋች እንደሆነ ይታወቃልም ሲል ዴቪድ ኦርስተን ኢዜን እና አርሴያል የሚያገናኝ መረጃ አጋርቷል። በሌላ በኩል ገነርስ ብሎ ይዞት የወጣውን መረጃ ላጋራችሁ። ማስኮሮና በተመለከተ አርሲያል ለማስኮሮና ዝውውር አዲስ ጥያቄ በቅርቡ እንደሚያቀርብም እንደሚጠበቅ ከገነርስ ብሎ ዘገባ ለመረዳት እንችላለን። አርሴናል በግራ ጥቂዎች ሮድሪጎ፣ አንቶኒዮ ጎርደን እና ኒኮ ዊሊያምስ ላይ ያለው ፍላጎት በጥሩ ሁኔታ ላይ ይገኛል። እነዚህ ስምምነቶችን ከፍተኛ ወጪ የሚጠይቁና ገቢያቸውን ለማመጣጠን ከክለቡ ካሉ ሰፊ አማራጮች ውስጥ አንዱ መልቀቅ ሊያስፈልጋቸው እንደሚችልም ይጠበቃል ማለት ነው። በተለይ አርሰናል በክፍ መስመር ላይ አንድ ተጫዋች፣ በተለይ ጥራት ያለው ተጫዋች ለማምጣት ከክለቡ አንድ ተጫዋች እንደሚለቅም መረጃዎች ይጠቁሙናል። አርሰናል እንደ ኖኑ ማዱኬ፣ ኢብሪች ኢዜ ወይም ሞርጋን ሮጀርስን ያሉ ይበልጡ ሁለገብ አጥቂ ተጫዋች በጨመር እንደሚፈልግም ተ ዘግቧል አርሲያል በእቅዳቸው ላይ ተለዋዋጭነት እንዲኖረው ስለተለያዩ ተጫዋቾች ንግግሮችን እያደረገ መሆኑን ከገነርስ ብሎግስ ዘገባ ለመረዳት እንችላለን። ቪክተር ዮክሬሽ እና አርሰናል የሚያገናኝ መረጃ ላይ አገራቸው ገነርስ ብሎ ክም ይዞት የወጣው መረጃ አለ። ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ዴቪድ ኦርስተንም ያጋራው መረጃ ለማለት ነው። ዴቪድ ኦርስተን እንዳጋራው መረጃ መሰረት ስፖርቲንግ ሊዝበን ለቪክተር ዮከረሽ የጠየቀው ዋጋ 68 ሚሊዮን ፓውንድ እንደሆነ ተዘግቧል። ይህም ተጫዋች ከተጫዋቹ ጋር ከተስማሙት ዋጋ የበለጠ እንደሆነም ከዴቪድ ኦርስተን ዘገባ ለመረዳት እንችላለን። ቪክተር ዮከረሽን በተመለከተ በዚህ ሳምንት ከወጡ ጥቂት የሚባሉ መረጃዎች ውስጥ ለተጫዋቹ አርሰናል ፍላጎት ቢኖርም ነገር ግን አሁን ላይ ከስፖርቲንግ ሊዝበን ዳይሬክተር እና ከቪክተር ከተጫዋቹ ከቪክተር ኮረሽ ጋር አለመስማመቶች እንዳሉም ያመላክቱ መረጃዎች በሰፊው እየተዘገቡ ይገኛል። ማስክሩናን የተመለከተ መረጃ በድጋሚ እንመልከት። ቫሌንሽያ ከአርሰናል ለክሪስቲያን ማስክሩና አዲስ ጥያቄ እንደሚያቀርቡ ይጠበቃል። አርሰናል የቫሌንሽያን ፍላጎት የሚያረካ አዲስ ጥያቄ ለማቅረብ በእቅድ ላይ መሆናቸውም ተዘግቧል። ማስክሩና በማይክል አርቴታ የስፖርቲንግ ፕሮጀክት ተደንቋል። እናም ለተጫዋቹ ጥሩ ፕሮጀክት እንደሚሆንም ይጠበቃል። ሌላኛው አርሰናል ያስፈርመውን ኖርጋርድን የተመለከተ መረጃ አለ። አጋራችሁ ኖርጋርድ ከእረፍት እስኪመለስ እየጠበቁ እና ይፋዊ ሂደቶች አጠራኳል ከአርሰናል ጋር ያለው ውል ለመፈራረም ብቻ እንደሚቀረው ታማኝነት ያለው ጋዜጠኛ ቻርለስ ዋት አጋርቷል። በዛሬው ዕለት አርሰናል የኬፓ አሪዛባላጋን ዝውውር ይፋ አድርጓል ማለት ነው። ቀደምም ብዬ እንደጠቀስኩላቸው ጁላይ መግቢያ ላይ አርሰናሎች ያስፈረሟቸውን ተጫዋቾች ይፋ እንደሚያደርጉ ይጠበቅ ነበር እና በዛሬው ዕለት የኬፓ አሪዛባላጋ ዝውውር ይፋ ተደርጓል ማለት ነው። ተጫዋቹም አርሰናልን በይፋ መቀላቀሉን ተዘግቧል። ሌላኛው የምንመለከተው የዙሜንዲ እና ኬፓ በዚህ ሳምንት መጨረሻ ቀን ይፋ ይደረጋል ብሎ ቻርለስ ዋስ ወደ መካከል ላይ ይዞት የወጣው መረጃ እየጠበቅ ነበረ። አሁን ላይ ደግሞ አርሰናል ቀደም ብሎም የኬፓ አሪዘባላ ጋር ዝውውር ይፋ አድርጓል። በቀጣይ ቀዳቶች ውስጥ ደግሞ አርሰናሎች የማርቲ ዙሜንዲ ዝውውር ይፋ እንደሚያደርግም ይጠበቃል። በሌላ በኩል ሃንድ ኦፍ ኦዚል ከማዱኬ ዝውውር ጉዳይ ጋር በተገናኘ በቅርብ ቀናቶች ውስጥ አርሴናል ለተጫዋቹ ይፋ የሆነ ጥያቄዎችን እንደሚያቀርቡም ይጠበቃልም ሲል ሃንድ ኦፍ ኦዚል አስነብቧል። ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ በዚህ ቀናቶች ውስጥ በተለይ በዛሬ በጣም በሰፊው ሲወራ የነበረው አርሴናል ለተጫዋቹ የመጀመሪያ ጥያቄ አቅርቧል ሲል የስካይ ስፖርት ጋዜጠኛ የሆነው ፍሎሪን ፒተርበርግ ዘግቦት ነበረ። ነገር ግን ፋብሪዚዮ ሮማኖ አርሴናሎች ምንም አይነት ጥያቄ ለማዱኬ እንዳላቀረቡ ያው አጋርቷል ማለት ነው። ዴቪድ ወርስተንም እንዳነሳው መረጃ መሰረት እንደገለጸው መረጃ መሰረት አርሰናል በተጫዋቹ ላይ ትክክለኛ የሆነ ፍላጎቶች አሉ። ነገር ግን ፎርማል የሆነ ንግግሮች ከቼልሲዎች ጋር አለማድረጋቸውን ዴቪድ ወርስተን ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ጠቅሷል። በሌላ በኩል ቶማስ ፓርቲን የተመለከተ መረጃ ገነርስ ብሎግ ያጋራው መረጃ ላጋራችሁ። ቶማስ ፓርቲ አርሰናልን በነፃ ዝውውር ከለቀቀ በኋላ የአትሌቲኮ ማድሪድ፣ ባርሴሎናና ጁቬንትስ ፍላጎቶችን አሁን እየሰባ ይገኛል። ተጫዋቹ በነፃ ኮንትራክት ከአርሰናል ቤት እንደሚለቅም ይጠበቃል። የዚህ ተጫዋች ተተኪ እንደወላቸው አርሰናል ኖርጋርድን ከብሬንትፎርድ ማስፈርባቸው የሚዘነጋ ጉዳይ አልነበርም እና ተጫዋቹ በቀጣይ በነፃ ዝውውር ለገበያ ከፍት እንደሚሆንም እየተዘገበ ይገኛል። ወደ ሌላኛው ስፖርት ዜናችን ስናልፍ ማዱኬን በተመለከተ አሁንም ጨምር ያለ መረጃ ላገራችሁ። አርሰናል ስለማዱኬ ጉዳይ ትኩረት ሰጥቶትና በቅርቡ ጥያቄ ያቀርባል ተብሎ ከሚጠበቁ ክለቦች መካከል አርሰናል አንዱ እንደሆነም እየተዘገበም ይገኛል ማለት ነው። ተጫዋቹን በተመለከተ ፋብሪዚዮ ሮማኖ ባጋራው መረጃ መሰረት ለማዱኬ የቀረበ ምንም አይነት ጥያቄ የለም። ቢሆንም ግን ተጫዋቹ በአርሰናል እቅድ ውስጥ ይገኛልም ሲል ይጠበቃልባት ነው። የቡካዮ ሳካ ተተኪ አድርጎ ነው አርሴናሎች ተጫዋቹን ለማስፈረም የሚፈልጉት። ነገር ግን በተፈጥሮ ቦታው ላይ ሌፍት ዊንግ ፍሮንት ላይ ወይም በገብሪኤል ማርታዊ ቦታ ላይ ተጫዋቹ ይጫወታል ተብሎ ይጠበቃል። አርሴናሎች ታዲያ እንግዲህ በክንፍ መስመር ላይ የሮድሪጎና የኢብሪች ኢዜ ዝውውር ጉዳይ እየተከታተሉ ይገኛል። ይህን ተጫዋች ለቡካዮ ሳካ ተተኪ ለማድረግ አርሴናሎች እየሰሩ እንደሆነ ዘግቧል። በንጃኮፍ ይዞት የወጣውን መረጃ ላጋራችሁ አርሴናል ከኢብሪች ኢዜ ጋር እየተነጋገረ ሲሆን በሳምንቱ መጨረሻ ከተጫዋቹ ካምፕ ጋር አዎንታዊ ሰርተፍኬቶች መደረጉን ቤንጃኮቭ ይዞ የወጣው መረጃ ይጠቁማል ማለት ነው። በአርሰናል ስፖርታዊ ዜናዎች ላይ በጣም በዛሬው የተመለከታቸው ማዱኬ እና ኢብሪች ኢዜን ይመለከታል ማለት ነው። ቤንጃሚን ሲስኮ በተመለከተ አጋራችኋለሁ ያልኩት መረጃ ካች ኦፍ ሳይድ ላይ በተገናኘ አርሰናል ጥያቄ ለማቅረብ በጣም መቃረቡን የሚያመላክቱ ነገሮች ወጥቷል። ነገር ግን ካች ኦፍ ሳይድ በጣም ታማኝነቱ ዝቅተኛ ከመሆኑ ጋር በተገናኘ ይህ መረጃ እውነተኛ የመሆኑ ዕድሉ በጣም ጠባብ ከመሆኑ ጋር በተገናኘ ከዋና ከምንላቸው ምንጮች ከነ ዴቪድ ኦርስተ እና ከሃንዶ ፎዚ የሚወጣው መረጃ ያጋራችኋለሁ። ባርሲያል ስፖርታዊ ዜራችን ሊሄድ ምሰል በሌላ ቪሮስ ክንገር መልካም ጊዜ ተመኘሁ። ፒስ አውት